እራሳችሁን ቆጥ አታቁ ቤታዩ። አንቺ ጭምር ለእናትሽ ቆንጆ ነሽ፣ ለቤተሰብሽ ቆንጆ ነሽ፣ ለአባትሽ ቆንጆ ነሽ፣ ለሚወዱሽ ሰዎች ቆንጆ ነሽ። ሁላችሁም ነው፣ ሁላችሁም ሁላችሁም። ለኔ ግን ቆንጆ ኢንተርናሽናል ሎ ቁጭ ያደረጋቸው ህጉ ያስቀመጣቸው ቆንጆዎች አሉ። እኔ በተማርኩት ማሳቸውን፣ ቁመታቸውን ሰውነታቸው ዓይናቸውን አመለካከታቸውን ወስጄ እንደኔ ስራ እንደኔ ስራ ማቀርባቸው እንደኔ ስራ እንደተማርኩት። ለምሳሌ ቆንጆ ምረጭ ይባል። ኦኬ፣ ማንን እንትመርጫት ይችላል? አሁን ናዮን፣ እኔ በወስዳት ናዮ የሞዴል ሳይሆን ምናልባት የብኪኒ ፋሽን ልታሳይ ትችላለች፣ ሞዴል ብቻ፣ ወይንም ደሞ ቆንጆ ምናምን። አይ ሀሴት ነው ስሙ ነው ያሁን የኢትዮጵያ ሐሴት አሁን ወጣችሁ እና አንቺ እርጂ ቆረቆለ ነ ነው፣ ሐሴትን አይታችሁ። ኦኬ አሁን ሐሴት ለእናንተ እንዴት ቆንጆ ነች ብላችሁ ስትሳደቡ ብዙዎቻቸው ስትሳደቡ ነበረ። አያችሁ፣ ቁንጅና ማለት ያ ነው። ህጉን የጠበቀ ቁንጅና ማለት ያ ነው። ራሱ ህግ አለ የተቀመጠ ነገር አለ። ዝም ብሎ እናንተ መታችሁ እዚህ ፕላስቲክ ፀጉር ስላረጋችሁና ውር ውር ስላላችሁ ሪንግ ላይት ስላረጋችሁ አይደለም። ተራራ ፀሐይ ላይ ውሃ አለ ዋና ለ ጫካ ውስጥ ያስገባችሁና ከዛ ስትወጡ ውበታችሁ ይታያል። ጠዋት እንቅልፋችሁ ላይ ያላችሁ ፊሽ ካተነፍቶ አስወጡት። ልክ እንደሚኒት አስወጥተዋችሁ ያሳይጓችኋል። ቁንጅና እዛ ጋ ነው የሚታየው። 24ሰዓት ጋር መብራቱ አይቀርሽ፣ የአገር ሳሎን የጸውር ሳሎን አይቀርሽ፣ የሜካፕ ኢንዱስትሪ አይቀርሽ። ተለቅልቀሽ መተሽ ብር ወእዚጋወ ቆንጆ ነኝ ብት አንሰማሽ አልሰማሽ። በተለይ አልሰማችሁም? ምክንያቱም ቆንጆ ስለማቅ? ስለዚህ እዚጋ ያላችሁ ልጆች ቆንጆ ነኝ ካላችሁ እንት እናያቸዋለን መሰላቸሁ? ቆንጆ ናችሁ ባስተሳሰባችሁ

ምንወድላችሁ፣ መቼስ ነገር አለ ይኖራል። ስትሳደቡ እንወድላችኋለን፣ ስትስቁ እንወድላችኋለን፣ ስትጫወቱ የምንወድላችሁ ነገር አለ፣ ስትነጋገሩ ምንወድላችሁ ነገር አለ፣ ስትበሉ አለምሳሌ ሊያሹን በምን ተወጃታች ፊንገር የሚለውን አቁመናል፣ ከዛሬ ጀምሮ ያ አላስፈላጊ ነው። ሊያሹን በምን ተወጃታች ብ እንወድላታል። ለየት ያለ ነገር ነው ያመጣቸው፣ ለየት ያለ እንወድላታለን ይወድላታ ዩ ሁሉም የራሱ ምን አለው ኮንቴንት አለው፣ እዚጋ ይዞት የሚመጣ እዚ ጋር መታችሁ። እኔ እንዲህ ነኝ ብትሉ ኦኬ፣ በራስሽ ቆንጆ ነሽ፣ ግን ተወዳድረሽ የቱ ጋ አትደርሽ። ቀረብ ብሎ ሲያችሁ ደግሞ አስተሳሰባቸው፣ አነጋገራቸው፣ እርጋታቸው፣ አመለካከታቸው ደግሞ ዋ የሚያስብላል፣ ግን ሙሉንም የሚያሟሉ ግን የኢንተርናሽናል ቢውቲ ኢንዱስትሪ የሚፈልገው ግን ፓኬጅ ይባላል ሙሉን ይፈልጋል ከዛችም ከዛች ም 40 እንደዚህ ነው የሚያዘ ፀባይ 30 ፐርሰንት ካራክተር 10 ፐርሰንት እውቀት ኤጁኬት 20 ፐርሰንት እሷ ተደምራ ምታ 999 ስቶ ራ ዩ አር እንዴት ነው ስለዚህ ይሄንን ለትውልድ እኔም በእናንተ ትውልድ ነው የማስተምረው። እዚህ ጋር ያላችሁ ልጆች በሙሉ ወጣቶች ናችሁ፣ እንወዳችኋለን። የግል ጥላቻ የለንም፣ ጸብ ነው ጅጅ እንደኪያ የለኝም። ግን ቁንጅና የላችሁም። ዊዝ አውት ነጃት እኔው ነጃት፣ ነጃት ሞዴል መሆን ትችላለች ምናልባት ቤስት ቢዩቲፉል ገል እንደወርድ ልትባል ትችላለች። የሞዴል ግን እስከምነጨራጭነቷ እኔ ቢኪኒ መሸጥ ስለምፈልግ ልብሴ መሸጥ ስለምፈልግ እዚህ ላይ ያለው አጥንቷ ብቻ ሞዴል ውስጥ ያስገባታል፣ ቅጥነቷ ያስገባታል። ስለዚህ ጸባያን እንደዚህ አድርጌ ወደ ሞዴል ኢንዱስትሪው አስገባታለሁ። ጃኒ እሺ፣ እሷ ቢዩቲፉል አይክፋችሁ፣ ሁሉ ነገር አርጎ ነው የሰጣት ሁሉ ነገር ሞዴል መሆን ትችላለች። ማቅረብ ሌሎቻችሁ፣ ማቅረብ አይቻልም። ዝፍዝፎች ናችሁ፣ ወፍራሞች ናችሁ። እንግዲህ አሁን አጥረገረግሽን የምትሉ ሰዎች ሰደብሽን የምትሉ ሰዎች ካላችሁ ወፍራሞች ናችሁ። የኔ ቢጤ አትገቡ፣ ምን ታመጣላችሁ? ነገሩና ወፍራሞች ናችሁ። አሁን እንግዲህ ለየሽ ምናች እስቲ አሁን አሁን ምን ታመጣላችሁ? ቴልሚ እስቲ አሁን ፋንዱ ምን ታመጣላችሁ? የሰው ልጅ እግር ረጅም እግር ያስፈልጓል። ማሳል ረጅም ወገብ ያስፈልጓል ናዩ እንደ ናዩ እዚህ ጋር በጣም ቀጭን ነው። ዳሊው አሰፊ ነው። ከዛ በታች ደግሞ ቀጭን ነው። ፊቷ እኔ አሁን እንትቀየም አይደለም ፊቷ አይ ቀጥሎ ልጅ ልጅ ምን ገና 20 ዓመት ያሞላች ገና አራስ ልጅ ይሄንን እናገራለሁ ይያደል አይደለም። ሲ ስለዚህ አይደለችም ስለሽ ለምን ነው ቤታ ይሚከፋሽ ናዩን ተናግረሽ ምናም ተናግረሽ ሲሪስሊ ይሄ ጥሩ አይደለም አይባልም አያገባሽም አንቺ አሁን የሚያገባሽ ምንድን ነው ስራሽን መስራት አንቺን የተነካሽ ነገር ካለ አንቺን በተነካሽበት መንገድ መናገር እንጂ እንደች ብለሽ ለናይዋ አግዘሽ ለዲቦራ አግዘሽ ምትናገር መዳን ያለምናምልሽ እንቀየማለ በጣም እንቀየ ነው እንዳንቀያየ እንዳንጣለ እኔ ደግሞ ጸቤ ጥላቸውን ከውስጤ ማርክሽ ምክንያቱም ኔ ለሰው ልጅ ሁለት ጊዜ ቻንስ ሰጥዋሉ ሁለት ጊዜ አንድ ጊዜ ቻንስ ሰጥዋሉ፣ የመለወጥ ያ የመሻሻል ሲነኩሽ፣ እኔ ምንም ደስ አይለኝም። ማናችሁ ምናችሁም ስትነካኩ፣ በነገራችን ላይ በተለይ ያለ ሀቅሽ ስትነክ ደስ አይ ጓደኛ ተነግታለች የምትመጪ ከሆነ ጥሩ አይደለም። ይሄ ጥሩ አይደለም፣ ምክንያቱም ይች ጓደኛ ሻለለችው ለምን ትጠላ? መጣይ መጣይ ተመስገን ወይዘሮ ጂጂ ጂጂ፣ ኧረ በፈጠራል ሞቅ ሞቅ አርጉት። ትንሽ ቀዝቀዝ ሞቅ ሞቃ ጂጂ፣ አንጂም ተነሳብሽ ማለት ነው። ጂጂ ለነገሩ ምን አሰብኩ መሰለሽ፣ ጠዋት ሜሴጅሽን አነበብኩት ነው። የአንቺ አመለካከት ና የሚመለካከት አንድ አይደለም። አመለካከት ቢኖርሽ ኖሩ እንደዚህ ባሎች ነበር። ገብቶሻል። እየመጣ ጓደኛ እየመሰለ ባላሸሽ ነበር እንደ ገብስ። ስለዚህ አንቺ እሷንም ጥፋት ነው ገባሽ አይደለም? ጥፋት አይልሽ ልንገርሽ፣ አንቺ እኔ ራሴ አልገባኝም። በነገራችን ላይ አሁን ቤታዬ ምትችን እናታችሁን ንገሯት፣ ንገ እሷ የምትመለከተው እንቀጥሉ ና ይሄ ሆን ብላ ያደረገችው ነገር ነው። ውሪና ያወራለሽ ግራ ገብቶ ነበር። በምን ነካኋት? ምን አስቀየምኳት? ግራ ገብቶ ነበር። እኔ ሰው ደውሎ ነው የነገረኝ። ስሚ እኔ ነበርሽ አይደለም እንዴ አንቺ ራስሽ እዛ ፉንፉን ስት ያልነበር እን ዳይቦ እንትን ላይ ጅ ላይ ማርያምን እኔ አንቺ ጋር ስተዋማ ቤቴን አልነበርኩም። ጅጂ ናይ ነበርሽ እኔ ዳንቺ ተከትጌን የገባት አንቺ ተከትጌን የገባት ስጋማ አንቺ ከዛ እሱ ጋር ገባ። አዳምጪ አዳምጪ፣ አንቺ ምንም የምታዩ ነገር የለም። እና እኔ ልንገርሽ፣ ከዛ እውነት ነች ተዋት። ከዛ ገባሁኝና ሳይ አንቺም ከስር የሆን ነገር ትጽፍያለሽ። እኔም ገባሁ እና ሀይ መቼ ሲጫወቱ እሑድ ዕለት ይላቸዋል። ሚቃውምኩኮረን አላስታውስም። እመቤቴን እሑድ ዕለት አንቺ አልገባሽም። ውጪ ማለቅዳሚ ወጣ እሑድና ቅዳሜ እኮ ነው ብዙ አልቀመጥም። ገብተሽ ስልሽ እኮ ላይፍ ገብተሽ አይደለም። ከስር ኮሜንት እየሰጠን ነበር እኔ እና አንቺ ዳይቦ ላይ ገባሽ። እንዲያውም እንዲስላት ብለህ እሷ ቤታዩ ቤታዩ ምናምን ብላ ሰላም ስትልሽ እሷ እሱ ምን ይላል? መጣች የሆነ እንደ እያለ ያስቀን ነበር። እሱ እንደማያየው ሪከርዱን ነው የሚገርምሽ ነገር ወጣሁ። እኔን ተከትዬ ገባሁ። እራስሽ ነሽ ጎትተሽ ያስገባሽ። ተከትዬ ገብቼ እኔ እንደማልጽፈም አንቺን ሳይን ይጻፍኩት። ከዛ እሷ ቤታዬ ምናምን ሰተን ልውጣልሽ አላት። ልውጣልሽ፣ ቤታዬው መጣሽ ልውጣልሽ ስል እየሳቅን ኮሜንት ሰጠን። አንቺም ሰጣሽ። ከዛ ሲጫወቱ እሱ የሚሰጠው የለም። እንዲሁ ለእሷ ብዬ ነው። እግዚአብሔር ምስክሬን ነው። ደስ እኔ እንዲያውም ደስ እሷን ለማስደሰት እና እንትን ለማለት ነው። ታቀልሽ አንድ ሺ ኮይን ሰጠውቴ፣ ሁለት ሺ ኮይን ሰጠውቴ። ከዛ እሷም ጋር ሲሰጥ ጨመርኩለትን፣ እንዲያውም የለኝም ነበር ሰጠውና አሸነፍ ወጣና፣ በሁለተኛው ጉግሌ ውስጥ ገብቼ የለኝም ነበር ጨርሻለሁ። ለገዛ ስገባ ስልክ መጣ። እንዲያውም ገዛው ለትላንት መግዛቴን እራሱ ያወቅሁትኝ ትላንትና። ከዛ ወጥቼ ስልክ በጣም እኔ አይንትልሽ እንደዚህ ስጫወት እንደንት እንደሚዘኝ ግን አስቸኳይ ስልክ ስለነበረ ስልክ ሳወራ በዛው እረሳዋለሁ። ተመልሼ ቆይቼ ስገባ ቤሊናዬ ንዩ ስገባ ወጥተዋል ጨርሰው። ለእሷ ልሰጣት ነው። መድሃኒዓለም ይኸው መድሃኒዓለም እናመድሽ ለሁለቱ። ከዛ ስመለስ ጠዋት ላይ ስትሰድብሽ ነበረ። አንበሳ ለምን አታወርጅለት መራ አለልሽ። ሪካርድ እናመጣልሻለን ብላ በጣም የተለዋወጠችው አሽቃባጭ እቺ አሽቃባጭ እያሉ በሙሉ እሷ ስር ሲሳደቡ ነበር አሉ። ነው ከዛ፣ እሱንም ትላንትና ነው የሰማት ጠዋት ስነሳ። እግዚአብሔር ምስክር ነው የምልሽ፣ ሰው ሁሉም የተናደዱ የአንቺ ልጆች እራሱ አልቀራችሁም። አንዳንዶቹ ምን ሆና ነው ነው ያሉት፣ ሁሉም ተናደዱ። ከዛ እኔ ምን አልኩት፣ ትላንትና አጫሉ የሞተበት ቀን ስለሆነ እኔ ደሞ በእርግጥም ደግሞ እዚህ ጋር መጥቼ እንዲህ ብዬ ቁጭ ብዬ ነበር፣ ቀን ሙሉ ሳለቅስ ነው ያልኩት። ቤቴን አይታ ነው ደብሯት እውነቷን ነው ብዬ ተውኳት። የምን ፊት የትናንትና ሆነ ሰሞኑን ብላ ነው ያለችው። ሆ አዳምጪው፣ ሪኮርዱ ራሷን ጥላለች። ልክ እኔ ሊያ ነው ያልኳት፣ የለም ካንቺ ጋር እኔ ግን ለሊያ ከልቤ ከልብ ለመናገር በማዘም ይቅርብሻለሽ ማለት ነው። ምክንያቱም በቃ እኔ ሊያ ድሮ ማቃት ልክ ሊያ ያለችውን አይነት ነገር ነው ለእኔ እንደዚ የተናገር ራሷን ላሰማሽ አዳምጥሽ ዋነስነስርዓቱ ግን እኔ አዳመጥኩትኝ ጨርሽ፣ ይሄ ነው ላይ ጨርሽ፣ እና ሐሳብሽን እኔም አን እንዳላቋርጥሽ ብዬሽ ነው። ከአወራሽ በኋላ ከዛ እኔ እቀጥላለሁ። ከዛ እሷ ሆን ብላ ነው የተናገረችው። ምክንያት ለዳይቦ ጊፍት ስትሰጪው ታውቃለች። ከዛ እንዲያውም ላፊ በሙሉ ተናግራለች። ለምን አንበሳ ታወርጅለት ምናምን ብላ ተናዳለች። ወዲያውኑ ነው ነው የዛን ዕለት ማታ ልክ ይሄን የዛን ልክ ልክ የዛን ዕለት ማታ ቺቺ ብላ የሰራችው ወዲያውኑ ነው ወዲያው ነው ወዲያው። እኔ ስልክ አወራሁን ከእሱ ጋር ተለያየች፣ ብቻዋን ገባች፣ ሰራች። ለምን በፊት አልታያትም ነበር? እኔ መውደቅ ትላንትና ነው ሰሞኑን ካለች እንዲ፣ ከትላንት ወዲያ ለምን አልሰራች? አየሽ፣ አንቺ የምትመለከችው እስከምትወድቂ ነው። እኔ ደግሞ ሳልወድቅ ነው የምመለከተው። ሰው እኔ መጥቶ እስከሚደበድበኝ አደለም፣ ሊደበደበኝ ሲያስብ አደለም፣ ገና አፉን ሲከፍት ሲሰድበኝ ነው። ገባሽ?

ያ ማለቷን እኔ እግዚአብሔር አላየሁም። ከተፖስተ በኋላ ግን ተፖ ላይ ካላል ቲክቶክ ላይ ሲዘዋወር በንጋታው ከእንቅልፌ ተነስቼ አየሁት። እነሱ ሼር አልኩላት፣ እንደምን ተፈጠረ አልኩትኝ። ከዛ ደወልኩላት አናገር ከሰነቀት። ከዛ ሰውም ኮመንት ላይ ምናምን ሳይ ብዙዎችም ያው ለምን ደወለሽ አንነገርሻትም፣ ከመግባባታቸው አንፃር እንዲህ አይነት ነገር ምናምን ብለው ሲጽፉላት አየ። ከዛ አይ ይህ ስተትነሽ ደውለሽ መንገድ ነበር ስላትኝ፣ አሁን እሱ ልክ ነሽ። ግን እኔ ያልኳትኝ በእውነት እየማለች ማለት ነው። እንደዚህ በመጥፎ በክፋት በተንኮል ምናምን ሳይሆን አንደኛ ጂጂን ድሮ ማቃት ይበቃ ሞራልሽ እንዴት ነው ሞቅ ሞቅ ሞቅ ሞቅ የምትለው ነገር አለ። አሁን ላይ ግን ብዙም አይደለችም እና በክዋ ሳይሆን ማርያም እንደዛ ነው ያለች ተዳብራ በቃ ላይ አምስት ሺህ ሰው እያያዝሽብን አይደለም። ብንሞቅ ብንገለበጥ ያቺ አምስት ሺህ ሰው ትይዛለች። ስለዚህ እናንተን እያየን ነው አለክ መንግስት ላይ ሞቅ ሞቅ እንላለን ወይ ደግሞ ከፈረደበት ከዚህ ሰው የጋር ስጣላ እኔ ስንሰው ማለት ማገር ታውቂያለሽ አሁን ደግሞ ቦታውን ለእናንተ እየለቀቅን ነው። ላንቺ ነው እየተከላከልኩ ያለሁት፣ ለእናንተ ነው እየተከላከልኩ ያለሁት። የሰደባችሁን በሙሉ እየሰደብኩ ነው። ምን እኮ ጂጂ፣ አይ ነው ይኸውልሽ፣ የተጣላችሁበት እኮ ደስ ባይልም እኮ ተነቃቅተሻል። ጂጂ ሞቅ ሞቃለት እኮ እንደው ዘንድሮ ገባሽ? በቃ እኔ አሁን ምንም እጫወታለሁ። እኔ አሁን ጊዜ ከእናንተ ጋር ማሳለፍ ነው የምፈልገው። ገብቶሻል። ደስ ይለኛል ከእናንተ ጋር ሲሆን እናንተ ስትተኩ እናንተ ስትነኩ እግዚአብሔር ምስክሬ ነው አልወድም። የማን ቆርቆ እንዳሉ ሲነካችሁ አልወድም። በቃ ጊዜ እናንተ እንደ አንድ ሳምንት ይቀየራል። አንድ ሳምንት ይጨምራል። እንደ ትናንትና አርባ አራት ነበር አቃዩ አንቺ ምስኪን በቃች በቃሽ ተናገረሻል እንዴ ልጆቼ ምንሳኝ ነው ማለት ነው ለምን ደን ተቀልሽ እኔ ሳጠፋ ብትሰድብኝ ኦኬ ገባሽ እግዚአብሔር ምስክሬን ነው እኔ ሳናግራት እንደ ቤታ የተናገርኩት ንግግር አንቺ ለምን እንደወደድኩሽ እና አሁን ለምን ሰፖርት እንዳ እኔ ሊያን ስለሰደብሽል ለ በማታውቂው ነገር እዚሁ ስለተናገርሽ ነው። ዝም ብለሽ ትገፊ የድሯ የኔ አይነት ባህሪ ስላለሽ ነው። ቤታዬ አሁን ምትበሲ ኮን ብስ ይህንን ኮጅ ለእሷ ተደርቤ ወይ ለአንዱ ተደርቤ እንደውም እሷ ጠየቀችኝ። ይሄ የተናገርኩት ንግግር ቤታ አሁን እንዴት እያስቀይማል ወይ? በመጥፎ እኮ አይደለም ያልኩትኝ። እግዚአብሔር እንደዛ ነው ያለችኝ። ኖ ኖ ኖ ኖ ላይክ አሁን ቤታዬም፣ ጂጂ አሁን በጣም ተናግረሽ ነበር ጂጂ ላይ ሸርሙ፣ አቤት ቢኒ ሸርሙ ጣ ብዙ ነገር ተናግረሻና ሁለታችሁም ላይ

እኔ እኔማ ዛሬ እኮ ትናንትና እኮ ነክታሻል አርግዛለ ቤት ታብላለ ብሎ እኮ ትንሽ ላሳርጊያል ከዛ በኋላ ረሱ አይደለችም ብለው ደሞ ነገሩ ነውና የሚካድ፣ የሚፈቀፈቅ የለም። ሳሊ ሁሌም ሳምሪ ለማድነቅ ግን ናዮ ወይም ደግሞ ቤታዩ አዳምጭኝማ፣ ማድነቅ እኮ አይደለም፣ ሪያሊቲውን ነው የምትናገር። አሁን ለምሳሌ ጃኔን ይዘሻት አልኩ፣ ሽንኩርት እላት ሁሉ ነገሯ ለሞዴል አርገንትዋ፣ ለሞዴል ማቅረብ ትችያለሽ። ናዮ ግን አላቀርባትም። አሁን እዛ ጋር ምጠና በግሌ እኮ ያልኩት አይደለም ኢንተርናሽናል ሎ ያስቀመጠው ነው የሞዴሎችን ህግ ያስቀመጠው ነው የተናገርኩት። ምክንያቱ ስለተማርኩ ፕሮቶኮል ስለተማርኩ ያንን ያስቀመጥኩት። ሁላችሁም ግን ለቤታችሁ፣ ለቤተሰባችሁ፣ ለአካባቢያችሁ ቆንጆዎች ናችሁ። ሁሉም በራሱ ቆንጆ ነው። ግን ለሞዴል እና ለቢቱ ኢንዱስትሪ ግን በቂ አይደላችሁም። ቁመት ያስፈልጋል። ቢጋል ለምን ማንደማመጠው። ሙሉ ተቆራርጦ የሚመጣ ነገር ጥሩ አይደለም። አንድ ሁለተኛ ነገር ደግሞ ያልነካዋት ልጅ ያ ሪስኮ እኔ ቴሌፎን ነንበሬን ትክክለኛውን ነንበሬን ነው ለማላቀው አረብ ለእሷ ሰጠው። ልጆች የሚሳኝ ስንቱ ራሱ ለማነሱ ለዳይ፣ ለምን እኔ ለእሷ ሰጥቼስ እኔ አልሰጥም። በነገራችን ለቴሌፎን ነንበሬን ለምን የመጣውን ነገር አብሬያት ሼር ላረግ ማለት ነው። ቢኮዝ በሰዓቱ እንደዛ ስትንገበገብ ልጅቷ የት ሊያደርሷት ይችላል? ስለዚህ ንድረስላት እንደ ሀገር። ምክንያቱም እኔ አክቲቪስትም ነኝ። ለህዝብ ስጮም ለአንድ ሴት ልጅም መጮም እኔ ነገርኩሽ። ነገ ቢሆን አሁን እንደዚህ እየሰደብኩ ነገ እሷ የሆነም ካለ ጥፋቱ አደጋ ላይ ብትወርቅ አብሬያት ነው የሚቆመው። ጥላቻ ነው ግን እንደዚህ ሆና ግን ስትንቅሽ ግን አብሬያት ኮመንት ላይ ተረጋጉ። ለማንም ብዬሽ አልተደራረብኩም። ተው እግዚአብሔር ፍሩ። ልጆችሽን ነው የምመለቅብሽ

ጭራሽ አንድ ቲሸርት በለወጥሽ ነው የጸጉርሽን እንትን ማዴ ፕላስቲክ በቀየርሽ ቁጥር እንደዚህ ትብት ያለሽ። ትላንትና ሰው ሁሉ ይታረቁ እያለ ነው ሚገርምሽ ነገር። መዳንያን ከዚህ በፊት አስቀይሟኛለች እና እኔ ቤታዩ እታች ወርጄ ሴቶች መንካት አለዱ እላይ ያለ ቆርቆሮ ቆርቆ እንዳ ቆርቆ እንዳሉ ቤቱ ከኩዮች ጋር ልራገጥ፣ እታች ግን ልጅን ነው የምራገጥ። ያችን ግን ሽቦርቁ አታስገቢ እዚህ ውስጥ ሁለታችሁ ላይ ያችን ፊንገርን አስገብተሽ ትበልሽ ምናምን አትቤጂጂ እጂ እኔ በዛ ንዴት ፊንገርን ዛሬ ጠዋት ወገብ አገዷዋን ነው ምላት። ዛሬ ይገባላት። በራስሽ በኩል እርገጭ። በራስ አትቀላቅ። እኔ ቤታዬ አትቀላቅ። እረፊ እረፊ። ነገር በውጭ ከነገር አሁን ባለሽበት ነገር ወተሻል። ኦልሬዲ ወተሻል። ከእሷ ጋር ፊንገር መታሸት አለበት። አንቺ እኮ ልንገርሽ፣ እኔ አንቺ እንድትሳደብ የማልፈልገ ታለንት አለሽ ነፍሴ። ምን ታለንት የሌለው ቁጭ ብሎ የሚሳደበው ቆላሽ አለ፣ ጨዋታሽ አለ። ህዝብ ና አርገሽ ምን አሳደበሽ? ሰው ይወድሻል። ምን አሳደበሽ? ምን ምን አጨቃጨቀሽ? በቃ ውጭ ሞቅ ሞቅ ብሏል። ዩቱብም ሄዷል። ይሄ እኮ ነው ሶሻል ሚዲያ ሽቄ። ከዛ ቁጭ ብለሽ አንቺ ያ ምን የሚባለው የምታየውን ነገር እያየሽ ሰብስቢ ብርሽን ተቀየሽ። ነገር ዝና ዘነዘና ነው የሚሆን። ገብቶሻል? በኛ ተማሪ ብርሽን ተቀበይ። ሁሉ ሰው ይወድሻል። የምትፈልጊውን ነገር ትሰራያለሽ። ተቀየሽ አለ ከባልሽ ጋር ያ ምታገቢውን አግቢናት ስትፈልጊ እናገባኝ ተቀሽ። እግዚአብሔር ምስክር ነው። ግን በቃ በእናትሽ ተስማሙ። ከዲቦራ ጨነቀኝ ነው። ለሁለት ከሆናችሁማ ፊንገርን እኔ ይዝላታለሁ። እንግዲህ ካንቺ ጋር ትሄዱ እኔ አልቀርብም። አይ እንደዚህ አላደርግም። እሷ በራሷ ነው። ለምን መሰለሽ፣ አንዳንዴ ይኸውልሽ፣ አንቺ ተያዝሽ። እንግዲህ ዲቦራ፣ ምን ማድረግ ይቻላል? እኔ ፊንገርን ይዛለሁ። ተያይዘን እንግዲህ ላይ ፊንገር እኔን ታውቀኛለች። ገባሽ? አንዳንዴ እየሰደረችሽም ስለምታውቀሽ ትነግርሻለች። ነገር ግን ምን አርጌያት ነው ምን ሆናለች? ልጅ እኮ ፊንገር እኮ በጣም ነው የሰደበችሽ። አሁን ዲቦራ ያለ አላሰራኛለች እ ግን ቢሆንም ደግሞ የኔን እንትን ታውቃለች። ምንቀራት ምንቀራት አምስት አመት እኮ ናት። አብረን እኮ እየኖረን ነው። አብረን እኮ ነው ቤቱን የምንከፍ ከኔ ጋ በኔ ሰር ነው። ሱ ማን ብታስቀይር ይሻላት ነበር። ግን ቢሆንም ደግሞ አንዳንዴ እውነታውን ተነግርሻለች። ገባህ? እቺ ምንም አላደረኳትም። እንዳንችን እውነቱን ለመናገር ከዲቦራ ጋር እንትን ነኝ። እኔ ድሮ ነው ብሎክ ያረኳትም፣ አሁን ስትሰደብ የፈታት እግዚአብሔር ምስክር አመት ከምናም ብሎክ አድርጊያታለሁ። ምክንያቱም አላማሪ። እኔ ደግሞ ስርቅሽ ርቅሻል። በአንቺ ነው የቀረብኳት እንድታገዝሽ፣ መች አገዘች? እኔ እሱንም እንድታገዝሽ፣ ጭራሽ ፎጣን ይዛ እኔ ምን አገባኝ ስትል አልማዝ ሲልቨር ብላ ልቀላቀላለች እዛ ነገብቶ እነዚ